አጥንት መሳሳት ወይም ኦስቲዎፖሮሲስ የምንለው በተፈጥሮ ከእድሜ ጋር ተያይዞ የአጥንታችን ጥንካሬ ማጣት እንደማለት ነው። ቤዚካሊ በተለያዩ ምክንያቶች ቀድሜ መምጣት ነገርና አጥንት ጥንት ጥንካሬውን ማጣትና ያው ከጊዜም በኋላ ወደ ስብራትና ወደ ሌላ ነገሮች የሚወስድ የአጥንት ችግር ነው ማለት ነው። መንስዎቹ ብለን ብለን የምንወስዳቸው ወይም ሪስክ ፋክተር፣ አንደኛ እድሜ ነው። ከእድሜ ጋር እድሜ መጨመረ ቁጥር የኦስቶፖሮሲስ እየመጣ ነው፣ ሪስኩም ሲቪሪቲም በሰው እየጨመረ ነው የሚመጣው። ሁለተኛ ሴት መሆን፣ ከወንዶች ሴቶች ሪስክ ፋክተር አላቸው። ሶስተኛ የወር አበባ መቆም ማለት ነው ሜኖፖዝ የምንለው። ወይም ደግሞ ከእድሜ በተለይ ከ45 ዓመት በፊት የወር አበባ መምጣት ካቆመ እሱ እንደ ትልቅ ሪስክ ፋክተር ነው የሚታየው። ከዛ ተጓዳኝ በሽቶች ካሉ ለሱ የሚወሰዱ መድኃኒቶች አሉ። ስፔሻሊ ፕሬኒሶሎን የምንለው ወይም ስቴሮይዶች ኮርቲኮስቴሮይድስ በአጠቃላይ ለአጥንት መሳሳት ሪስክ ፋክተር ናቸው። ወይም ለተለያየ ካንሰር ሕክምና የሚሰጡ መድኃኒቶችም አጥንት ያሳሳሉ። ከዛ ደግሞ በሲጋራ ማጨስ፣ አልኮል መጠጣት እነዚህ እነዚህ ሪስክ ፋክተሮች ናቸው አጥንት መሳሳትን ለማምጣት ማለት ነው ብዙ ጊዜ ያው ምልክት የላቸውም የሚታወቀው አድቫንስ አድርጎ አንድ ሰው ወይም ወድቆ ከተሰበረ በኋላ ለዚ ኤክስሬ ሲነሳ ምናምን ነው ልናየውም የምንችለው ብዙ ጊዜ ደግሞ የጀርባ ህመም የጀርባ ህመም እንደዚህ ከእድሜም ጋር ተያይዞ የሚመጡ የጀርባ ህመም ሌላ ምልክቱ ሊሆን ይችላል ከዛ ወይም ማርከሮች ለሌላ ህክምናም ሄደው እንደ ቫይታሚን ዲ ካልሲየም በምርመራ ማለት ነው የእነሱን ምርመራዎች ታይቶ የእሱ ቫይታሚን ዲ በተለይ ዝቅ ማለቱ እነዚህ እነዚህ ምልክቶች ሊሆኑ ይችላሉ እንጂ የተለየ ምልክት የለውም። መከላከል ስንል ደግሞ ቢያንስ አመጣጡን ፕሮሎንግ ማድረግ እንችላለን፣ ቶሎ እንዳይመጣ ማድረግ እንችላለን። ማክሲመም የአጥንታችንን ጥንካሬ የምናገኝበት እድሜ ብዙ ጊዜ ከ25 እስከ ሰላሳ ነው ባለው ያን ደግሞ የምናገኘው ከልጅነት ጀምሮ ማለት ከወተት ከልጅነት ጀምሮ ወተት የተጠጣ ምግብና እንደዚህ የተወሰደ ቢውልድ የምናደርገው ነው። በኤክሰርሳይስ በምናምን ነገር ማክሲመሙ ናቴን የምናደርገው ከ25 እስከ ሰላሳ ባለው እድሜ ነው። ከዛ በኋላ እሱን መመንዘር ነው የሚሆነው ማለት ነው ብዙ ጊዜ ከሰላሳ 30 ዓመት በኋላ በአመት ወደ አንድ ፐርሰንቱን የአጥንታችንን ጥንካሬ እናጣለን። መሱኛውን እንዳይፈጥን እንዴት ማቆየት እንችላለን? ነው ስለሆነ በደምብ ማድረግ የምንችለው ከህፃነት ጀምሮ በደምብ ወተት እንዲጠጡ በደምብ ምግብ እንደዚህ እንደዚህ ብሎ ማክሲመም የምናገኘውን ዴንሲቲ ወይም ጥንካሬውን ያጥንታችንን ያኔ አቴን ማድረግ ነው። አንዱ እሱ ነው የሚሆነው ማለት ነው። ከዛ በኋላ እንዳልኩት ወንዶች ላይ አንድ ፐርሰንት፣ አንዳንድ ሴቶች ላይ ደግሞ ሶስት ፐርሰንት ድረስ በአመት ሉዝ የማድረግ ቻንስ ስላለው ያንን ፕሮሎንግ ለማድረግ ሌሎች ማድረግ ያለብን ነገሮች አንዱ ያው ኤክሰርሳይዝ ነው አንደኛው እንቅስቃሴ ለማንኛውም እንደሚመከረው ማለት ነው። በሰላሳ ደቂቃ በቀን ለአምስት ቀን እንዲመስራት እንቅስቃሴ ወኪንግ እንደዚህ ሩጫ፣ የተለያዩ እና ጡንቻ የማጠንከሪያ ወይም እንደዛ የሚጠቅሙ ስፖርቶችን መስራት ይጠቅማል። ጥንካሬውን ለማቆየት ማለት ነው። አንድ ሱ ነው። ሌላ ለካልሲየም እና ቫይታሚን ዲ ሪች የሆኑ በሱ ምግቦችን መመገብ ነው የሚሆነው። እነዚህ ደግሞ ቅጠላ ቅጠሎች እንደ ጎመን፣ ኮስታ፣ ጥቅል ጎመን እነዚህ ነገሮች በዛ የተያዙ ናቸው። ወተት እና ወተት ምርቶች ተዋጽኦዎች፣ እርጎም፣ ቺዝም እንደዚህ እነዚህ ነገሮች ቫይታሚን ዲ በተለይ ካልሲየም አላቸው እና እነዚህን ማድረግ፣ ፀሐይ ያው የጠዋት ፀሐይ ቢሆን ይመረታል ያንን አዲኩዌት ኤክስፖዠር ማግኘትም ለዚህ ለማቆየት አጥንታችንን ጥንካሬ ይጠቅመናል። ሕክምና ላይ አይተን ያው እንትን ማለት እንችላለን፣ ያው መገመትም መንገርም እንችላለን። ብዙ ጊዜ የአጥንት መሳሳት በጣም የሚያጠቃቸው ቦታዎች የሪስት የምንለው የእጅ አካባቢ እዚህ አንጓጓ፣ ከዛ የዳሌ ዳሌ አጥንት እና የጀርባ አጥንት ላይ ሶስቱ ላይ ነው በጣም የሚያዙት ማለት ነው። ሰፕሊመንት ነው በቃ ቤዚካሊ ህክምናው የሚጀምረው የካልሲየም እና ቫይታሚን ዲ መድኃኒት ይሰጣቸዋል ማለት ነው። እሱን ፉልፊል እንዲያደረግ ማለት ነው፣ በቀን ማግኘት ያለባቸውን ስለሆነ በምግብ ምን ምን መውሰድ እንዳለባቸው እሱንም በደንብ ያው ምክር መስጠት ነው። ከዛ ሲቪሪቲ እየጨመረ መጣ ማለት እንዳልኩ ብዙ ስሜት የለውም፣ ግን ወደ ስብራት ደረጃ ነው የሚሄዱት ማለት ነው። ወደ ስብራት ሲደርስ አንደኛ ኮመኑ እዚህ ሪስት ምንለ አካባቢ እጃችን የመጋጠሚያው አካባቢ የሚደርስ ስብራት ነው። ዙላይ በጣም ሴቶች ላይ ኮመን ነው። ሁሌም የምናየው ነው። በቀን አሉ የዚይነት ፍራክቸሮች እና እነሱን ማከም ነው። እነሱን ማከም ማለት ያው ብዙ ቦታውን ያለቀቀ ወይም መጋጠሚያ ውስጥ ያልገባ ስብራት ከሆነ ዝም ብሎ በእንትን በድጋፍ በጀሶ ብቻ ተደርጎ የሚድን ነገር፣ ግን ያንን ካረገም በኋላ እንዳልኩት ሌሎች ህክምናዎች አብረው ይቀጥላሉ። አብዛኛው እንዳልኩት ቅድም ስሜት የለውም፣ ሶ ሰው ሊያውቀው አይችልም። ግን ኢንጀነራል ከሆነ እድሜ በኋላ ከ45 ከ50 ዓመት በኋላ አጥንት መሳሳት አብዛኛው ሰው ይኖረዋል። ደረጃው ይለያያል እንጂ ይኖረዋል። ስለሆነ እነዚህ ነገሮች እንዴት ማቆየት ይቻላል፣ ወይም ወደ ስብራ ደረጃ እንዳይደርሱ እንዴት ማድረግ ይቻላል የሚለውን ነው። ስለሆነ አመጋገብን በደንብ ማስተካከል ማለት ነው። አመጋገብ ቅድም እንዳለው ኮስታ ጎመ፣ እነዚህ አረንጓዴ ምግቦችን መመገብ፣ ወተትና ወተት ተዋጽኦ መጠቀም እነሱም ካልሲየም ሪች ስለሆኑ ማለት ነው። እንደዚህ አይነት ነገሮች ምግብን መጠቀም፣ ኤክሰርሳይዝ ያው ባህላችን አይደለም፣ ግን እንደ ባህል ተወስዶ ትንሽም ቢሆን ወክ ማድረግ ሁ 30 ደቂቃ ብዙ አይከብድም። ሰው ሳያስበውም ያደርገዋል፣ ግን አስበውም በቀን 30 ደቂቃ እና ለአምስት ቀን ማድረግ የአጥንትን ጥንካሬ ይጨምረዋል። ስለሆነ እነዚህ ነገሮች ሬጉላሪ ማድረግ ሆስፒታል በሄዱ ማለት ነው። ግን የተለያየ ስሜቶች ካሉ ወይም የጀርባ ሀመም እንደዚህ ነገሮች ና ቃሉ ወደ ሆስፒታል መምጣት ከቫይታሚን ዲስሪ እና ካልሲየማቸውን ቼክ ማድረግ